ነው እንዴ እንደ ወንድም፣ ኦፍኮርስ ልሽ እንታረቅ። እኛ ጠላት ነን? እርግጠኛ ነሽ? እርግጠኛ ነሽ? ይህም ለምን ወንድም መሄድ ትሆናለህ። ኩ ጠላቴ አይደለህም እና አሁን ኩርፊያው ምናምን ቀረ ማለት ነው። እኛ ላኩርፍህም ከአሁን በቃ። እርግጠኛ ነሽ? እርግጠኛ በዚህ አጋጣሚ ጋይት እኔ ጋር ያላችሁ ሰዎች፣ ትዳር ፈላጊ እንትን ቅድም ትዳር ምናምን እያልክ ነበረ። ሚስት ይፈልጋል እና ተባበሩትና፣ ሚስት የምትሆኑ ጥሩ ሚስት ያላችሁ ሄዳችሁ ገዝተላቸው። አሪፍ ልጅ አግኝቻለሁ፣ በጣም አሪፍ። በቃ እንዳትሸወዳደረው እሺ፣ ችግር የለውም እንግዲህ አንቺንም አላህ ያግዝሽ። አምስት መቶ ሺህ ብሩ ገብቶ እንግዲህ እኛ ግን ባይገባ ግን ምን ትሆኛለሽ? ምን ሆኗል? ህይወት ይቀጥላል። እንግዲህ እግዚአብሔር የፈቀደው ነው የሚሆን። ግን አረቅሳለሁ አንድ ቀን። አምስት መቶ ሺህ ብር አጥተሽ አንድ ቀን ብቻ ነው ታለቅሽው። እናም ራሴን ላጥፋ እንዴ? አረ እንደዛ ሳይሆን

አምስት መቶ ሺህ እኮ ነው አሁን መቶ አስራ አምስት ሺህ ስድስት መቶ አንድ ሰው ይቀርባል። በዚህ ሶስት ቀን ውስጥ ካልተደረግሽ በቃ አመለጠሽ ማለት ነው። እርሱን አድርገሻል እንግዲህ ያው እንግዲህ መሞከር ነው። አዎ፣ የቻሉ እኔ የምምለው እንደዛ ነው። ታቃለ ወደ የቻልኩትን አድርጌያለሁ። ከሆነ ይሆናል ካልሆነ ይቀራል። አይ ይሞላል፣ ኢንሻላህ። ኮፕሊንግ አርጉ ጋይሶች፣ ኮፕሊንግ ታብታብ አርጉ። ያው ሺ በስንት ጊዜ መታለች። ይቅር ተባብለናል። ተንበርክኬ ይቅርታ አልበልሽ እንዴ? አያስፈልግም። የምር ያስፈልግም። ቅር ከልቤ ነው ይቅር ያልኩህ ወይም ደግሞ በዛ ልክ ከልቤ ቅርብ እየሻለው በጣም አናደሽ ነበር። ያው የእኔ ስራ አብዛኛው ስራ በእርግጥ ያናድዳሉ፣ ግን ያው እኔም በአንዳንድ ነገር አንቺ ማለት ነው እኔ ያናድጅሽ አንቺ እነዛ ንዴቶችን በትዕግስት ወይ ደግሞ ባላየ ማሳለፍ እየቻልሽ እዚህ መተሽ ያለ ስሜ ስም ስትሰጪኝ በጣም ለው ግን እኔ እንደ ወደ ኋላ ልንመለስም ስል ትስበኛል። ለግ የእውነት የለም እኔ እናንተ በጭራሽ መስማማት አንችልም ማለት ነው

እኔ ለምሳሌ የትኛዋ ሴት ጋር ሄድኩኝ? ሰራ ራስ ቻለች እንደ በቲክቶክ ተለዋት ሰርተ ብላ ያልሽኝ እና ሰርተ ብላ እና ሂድና ስሪያ ሂድ እኮ ይለያያል። ሰርተ ብላ አንድ ነው። አንተ እኮ ሰርተ ብላ አንትተክ ሴቶች ጋር ሴቶች ባሉበት ከአንድ ሴት ጋር ቆመት ቪዲዮ የሰራከ የትኛው ነው ብሬ የተከፈለ? እስቲ ንገረኝ ለእኔ እያ ሀቢብ ሲሪየስ ሁን። ሰው ራሱ ፕሮሞሽን እንዲያሰረግ ፎሎክ እንዲያድግ ሲሪየስን፣ ቆፍጠን በል። ከሰላሳ ሴቶች ጋር አትታይ። ሰው ከሴት ጋር ባየ ቁጥር ሌቭልክ ይወርዳል። ያን እይታክ እንትን ይላል ለምን፣ ውይ ይሄ ልጅ ለካ እንዲህ ሴሰኛ ነው ይሉካል። ያልኩት አንተ እኔ ያንን ስልክ የቀናው ይመስልክና፣ ዛሬ ከአበበሽ ጋር ይካለው፣ በማግስቱ ከንጋቱ ጋር ይካለው፣ በማግስቱ ከሌላው ጋር ሹፋዝ። አሁን እኔ ለራስህ ነው፣ ምን ጨነቀኝ እኔ። አሁን አሁን ለኔ ወንድም ይነገር ገርሞኝ ነው፣ ልንገርህ ብዬ ነው። አሁን እኮ ማለት ነው ፋሲካዬ፣ ከምን አንጻር ነው ይሄ ልጅ ይሄን የሚያደርገው ብለሽ እኮ ማሰብ አለብሽ። አሁን ለማናደድ ብቻ እኔን ለማናደድ አንቺ ለማናደድ አይደለም እኔ አንቺ ለማናደድ ሴት ፍለጋ ምን አስኬደኝ? ሴቶች እኮ ናቸው ወደኔ የሚመጡት። ቪዲዮን ስራል ሲቲ ደሞ ቤቲ አላምን ሳና አንቺ አንቺ ሐቢብ ማን ነው ሲባል ሐቢብ የዱባይ ኮርማ ሆኗል። ቅጽል ስም እኮ አይደል ይሄ። ተጋ አበሻ እኮ ማለቱ አይቀርም እኮ ውዴ። አበሻ እኮ ምን አለ እኳ አይባልም። አበሻ ኮ ሳያይ ኮ ጣል አያደርግብህም አይቶ። አበሻ አልተማረም። ያየውን ብቻ ነው የሚያምነው። አበሻ አልተማረ ማለት አልተማረም ማለት። አበሻ ያየውን ብቻ ነው የሚያምነው። አሁን ለምሳሌ ከኔ የነበረው ቪዲዮ ላይ ያለላትከርብ ባደን የሰማው ካኪላት ጉልሄ

ይሄ ከሴት ጋር ብቻ ፎቶ ስለተነሳው ስታይ ለምን ሌላ ነገር ይመስልሻል? አሁን ባልጠፋ ሰው ደግሞ በማማ ትጠረጥሪኛለሽ። በመሲል ድርጅቶን ትጠረጥሪኛለሽ። አረ በገብርኤል የሰው ስማ ትጥራ። አንተ ጤና የለህም እንዴ? ራስህ ስብስሩ አሄደክ ራስክስስአዳብጠኝ አሁን ደግሞ ደሜን ልታፈላው ነው። ታውቃለህ እኔ ቪዲዮ ሰራልኝ ሄድ ጥሩ ነው ብዬ ስመለስ ደሜን ታፈለዋለህ። እራስህ ካሉ እንደ ፎቶን አሳትመክ መስዬ ብለክ እንደዚህ ብላ ቁጭ ያለችውን እንደዚህ ብላ ቁጭ ያለችውን አሳትመክ የሰጠካት አደባባይ መሀል ስርስሯን ማጠፋው ራስክ መስዬ መስዬ እያልክ ከድሮ ጀምሮ ስፖስታት ኖርከው፣ ደግሞ ታወራለ እንደ ደግሞ እኔ እኮ ፋሲካዬ ለሴቶች እኮ ጥሩ ሴት ስላለች እኮ እንጂ እኮ በሌላ ነገር እኮ አይደለም። እኔ እኮ ሴቶች እንዲጎዱ ስለማልፈልግ እኮ ነው ወዲያ ያ እኔ እኮ በሌላ ነገር እኮ እንዳልሆነ እኮ አለ አይደል፣ ደግ ባለ ሀገር ውይ ሴቶች እንዳይንቀው ነው። በመጨረሻ እራስሽ ሆኖ እንጂ እኮ፣ ተቆልምመሽ ተቆልምመሽ ሁለነገሩሽ አልቆ እንትን እ ምን አባቴንም ቀባ ጥሩ እምትተኛው እንጂ ሴቶች ምን ይሆናሉ? ቤቢ እሺ፣ ምን ይሄ በቃ። እሺ፣ እኔ በቃ ዲፍተሬ፣ እሺ፣ በል ብላኛለች እሺ፣ በቃ እሺ፣ እኔ እንታረቅ። እኔም ይኸውልሽ፣ በስነ ስርዐቱ እንታረቅ። ቡናሽን አስቀምጠሽ፣ እኔም ልሽን ትያለሽ፣ አንቺ የምትይኝን እላለሁ። ነይ ሆዴ ታረቅን እኮ የታረቅነው። አንተ ወንድሜ ነህ። የእውነት የእውነት ሲሪየስ ወንድሜ ነህ። እኔ በችግሬ ቀን የዋለልኝም ሰው እስከ ዕለት ሞቴ አረሳም። እሺ አሁን አንተ እኔ ሁለት ሶስት ቀን ቀረኝ ብዬ ሳብድ ቪዲዮ ሰራህልኝ አይደለ? እኔ ይህቺን ቀን አረሳትም። በቃ ባለውለቴ ወንድሜ ነህ። ወንድሜ ዓይነት እንጂ ሙስታሂል ፍቅረኛ ያጡን ማን ጨቆረር ትገባለሽ አንዳንድ ነገር ቃል እንገባ እሺ አንቺም ቃል አስገብኝ እኔም ቃል አስገባሽ አለው ቡናሽን እኔ ምንም ቃል አላስገባሽም መብት ነው ሀቢቢ እኔ የምልክ መብት ነው ብቻ እኔ ምን አልኩህ ከእራስህን ለውጥ እንጂ እኔ የምን ጨነቀኝ እሺ ይኸው እኔ ውሽዬ እኔ ውሽዬ እኔ ውሽዬ እኔ ውሽዬ ዶክተር ሀቢብን ከልቤ ይቅርብ እየዋለው እኔ ውሽዬ ዶክተር ሀቢብን ከልቤ ይቅርብ። ኮርማው ሀቢብ ልበል ወይስ ዶክተር ልበል? እሺ ኮርማውና ዶክተር እሺ። ካሁን በኋላም እንደታናሽ እህቱ ከጎኑ ሆኜ ካሁን በኋላ እንደታናሽ እህቱ ከጎኑ ሆኜ ሴቶችን በመጨንጀን አግዘዋለሁ። አላህ ፍን ቁርጥ ያርግልሽ። እኔ እናት አፈር ልብላለች። አፈር ያስበላ። እንዲህ ነበር ልትለኝ ነበረው። ሀቢብ አባባ አይደለም። ከአሁን በኋላ በቃ ታርቀናል፣ ታርቀናል። አንቺም ነይ ቃል የምታስገብኝን ነገር አስገብኝ እኔ ምንም ቃል አላስገባክም ውዴ። ግባ ውጣ፣ ግባ ውጣ፣ ምን ጨነቀኝ እኔ። መጨረሻ ላይ አልማዝሽ አልቆ ሆስፒታል ስተኛ ብቻ፣ አዎ፣ ሆስፒታል ታመ ስተኛ እንዳስታማሚ እንዳጠራኝ ቃል ግባ። ምን አርጊ እሱን አንተ ታውቃለህ። ሰላሳ ሴቶች ጋር የሚሄድ መጨረሻው ድርቅ ብሎ እነ ስም አልጠራም እንደሆነ ሰው ሆስፒታል መግባቱ አይቀርም። እኔ ኮ ውዴ ምንም ነገር ኳ አላደረግም ኮ ሚያውቅም እሱ እንኳን እኔ አምኜ ካለው እኔ እራሱ ልከባትር ነበር እ የምትጨነቀኝ ምን አገባኝ፣ ካፌ ሊወጣ ነበረ ምን አገባኝ። እኔ የሚመለከተኝም አሁን ዜድ አንቃ ነው የምትገድለን ስለታረቅ ድምፅ ይቋረጣሉ። ዴ ድምጽ ካይሰማም ወይ ብቻውን ነው የሚያወራው። ድምጽ ካይሰማም መሲ፣ የቷነች መሲ? ብርጅስቶን ድምጽ ካይሰማም መሲ ብርጅስቶን እየደወለች

ዝም ብለው ይኸው በቃ ያ ያ ቁርጥ እንብላ ልትለኝ፣ ቁርጥ ልጋብዝ ልትለኝ፣ ልንገርሽ፣ አሳውቅ፣ ችግር የለውም። ቁርጥ እንብላ ልትል

ፎሎ ያላደረጋችሁ ፎሎ አድርጉት። ይኸውልሽ፣ ውሃ ትንሽ ይሳሳብ እንዳይቀጥም። ፎሎ ያላደረጋችሁ ፎሎ አድርጉት። እሺ፣ ቆይ፣ እስኪ ስንት ገባው? መቶ ሰማንያ ሺህ ከገባው ጋይስ፣ ብሮክ ሬድ ስቴትን ፎሎ ያላደረጋችሁ ሰዎች፣ ዜድ ዜድ እናስገበታለች እንዴ። ጋይስ፣ መቶ ሰማንያ ሺህ ሊገባ ነው። ከፋሲካ ጋር መጣችሁ ፎሎ አድርጉኝ። የለችም እኮ ዚ መቶ ሰማንያ ሺህ ልደፍን ማለት ነው። መቶ ሰውን የቀረኝ ከእሷ ጋር መታችሁ ፎሎ አርጉኝ። እስኪ አሁን እዚሁ ልግባ፣ መቶ ሰማንያ ሺህ ንገሪያቸው ፋሲካ። መቶ ሰማንያ ሺህ ልገባ፣ መቶ ሰውን የቀረኝ መቶ ሰማንያ ሺህ አልገባም እንደ እስካሁን